ዛሬም እንግዲህ እንደ ተለመደው በአዲስ ቪዲዮ ተመልሼላችሁ መጥቻለሁ፣ ማለት ነው ተወዱታላችሁ ብዬ ያሰብኩትን ሲቀጥል ደግሞ በጥያቄያችሁ መሰረት ይዤላችሁ መጥቻለሁ ዛሬ ለመመለስ ብዙዎቻችሁ ጥያቄ የሆነባችሁ አለ። ብዙዎቻችሁም ደግሞ ያው እንግዲህ ተረዲታችሁ ያለፋችሁት አላችሁ። ለሁላችሁም እንግዲህ መልስና አስተማሪ ይሆናል ብዬ ይዤላችሁ መጥቻለሁኝ። ሁላችሁም ተከታተሉት። ላይክ ሼር፣ ሰብስክራይብ ማድረጋችሁን ግን አትዘንጉ። የእውነት ሰብስክራይብ ላይክ አታደርጉም፣ ለምን እንደሆነ አላውቅም። ኮሜንት ብቻ ነው የምትጽፉት። እንግዲህ ወደ ቪዲዮ ይዣችሁ ልሂድ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ እያላችሁበት፣ የአላህ እዝነት ርህመት አይለያችሁ ሁላችሁም እንግዲህ ሁላችሁም ጥያቄ የሆነባችሁን መልስ ይዤላችሁ መጥቻለሁ። ብዙዎቻችሁ ያው ተረድታችኋል፣ ብዙዎቻችሁ ደግሞ ጥያቄ ሆኖባቸዋል ማለት ነው። ከትናንት ወዲያ በለቀኩት ቪዲዮ አንዲት እህታችን እንግዲህ አስተማሪ ይሆናል ወይንም በእኔ የደረሰው በእህቶች እንዳይደርስ ሸር አድርጊ ብላኝ እንግዲህ ሸር አድርጌ የላችሁ ነበረ ማለት ነው። ዛሬም እንግዲህ ብዙዎቻችሁ ጥያቄ የሆነባችሁ አስራ ሁለት ዓመት ስትኖር ወይንም በፊት ሲጋቡ ሁለት ልጅ ከመውለዳቸው በፊት ሳይግባቡ ነው እንዴ የተጋቡት? ብላችሁኛል። ብዙዎቻችሁ ደግሞ እንዴ ሙስሊም አይደለም እንዴ እስከ አራትስ ማግባት ይቻል የለ እንግዲህ ብላችኋል። ለዚህ መልስ እንግዲህ የሚሆን ወይንም ይሆናል ያልኩትን ይጀላችሁ ቀርብ ያለው ሁላችሁም እንግዲህ ተከታተሉ ማለት ነው በመቀጠል ስለ ኮሜንታችሁ ስለ አስተያየታችሁ ከልብ አድርጌ አመሰግናለሁ ማለት ነው እንግዲህ መጀመሪያ ላይ ሳይግባቡ ነው እንደ የተጋቡት ላላችሁት እንግዲህ ብዙዎቻችን በቤተሰብ እናገባል ብዙዎቻችን ደግሞ በራሳችን አውርተን እናገባል በነገራችን ላይ በቤተሰብም የተጋቡ ሲጋቡ ፍቅር ይመጣል ሳይግባቡም ቢጋቡ ፍቅር ይመጣል ፍቅር የሚመጣው በመገናኘት ወይንም በመላመጅ ነው አይደለም ስለዚህ ሰው ሲላመር ነው ወደ ፍቅር ራሱ የሚቀጥለው። ወይንም ጓደኛ ነኝ ብሎ ያ ሰው ጓደኛ ነው እያለ ነው ወደ ፍቅር የሚቀይሩት። ዛሬ ላይ በተለይ እንደዛ ሆኗል። እና በፊት የተጋቡት ያው የዛሬ 12 ዓመት ይሁናት እንጂ እሷ እዚህ ከመጣች ወደ 18 19 እንግዲህ ዓመት መሆናቸው ነው ከተጋቡ ማለት ነው። እንደዛ ነው ያለችኝ። ወደፊት ሲገቡም ያው አብረው ተምረዋል፣ ያኔ ይግባባሉ ሲቀጥልም ደግሞ በቤተሰብም ነው የተጋቡት፣ ግን በቤተሰብም ቢጋቡም ባይግባቡም እዚህ ደረጃ መድረስ የለበትም። ምክንያቱም እሷ ያለችው ስደት ነው፣ ተመካከረው ነው ስደት የወጣችው። እሱም እዚህ ነበረ፣ በቅርብ ነው የሄደው። እንግዲህ በቅርብ ከመሄዱ ነው ቢያንስ አምስት ዓመቱ ነው ብላለ እንግዲህ እሷ በአምስት ዓመት ውስጥ ነው ይሄ ሁሉ ነገር የመጣው ማለት ነው ሃ ማግባትም ሃ ማለትም። ሲቀጥል ደግሞ ቢያገባ ስላላችሁት እሷን እኮ አስፈቅዶ ወይንም ጠይቆ ማግባት ይችላል። አዎ ሙስሊም ናት። ነገር ግን ሙስሊም ብትሆንም ሴቶች አሁን ሁለተኛ ሚስት ቢሉና እሻንልም፣ ማንኛውም ሴት እሻትልም አትፈቅድም። ግን እሱ አሟልቶ ያሳድራል ወይ እሷ ከመዲያን ቤት ሁና ነው እንዴ እሱ ሁለተኛ ሚስት የሚያገባው። ሸሪአው እኮ እየፈቀደው ወይንም አላህ ያዘዘን እኮ ወይንም ያዘዛቸው እነሱን አራት ማግባት የሚችሉት ሁለቱም ወይንም አራቱንም ሚስቶቹን በአንድ አይኑ ለማያት እንጂ ወደ አንዲቱ ሊያደላ ወይንም ወደ አንዲቱን ሊላ አይደለም። ሁለታቸውንም፣ ሶስታቸውንም፣ አራታቸውንም አንድ አይነት በቃ የቤት አስቤዛ የሚሆን ማንኛውም ፍቅር የሚሆን ምንም የሆን አንድ አይነት አድርጎ ሊያያቸው ነው እንጂ ዝም ብሎ በድብቅ እሷን አትምጭ ልምጣ ስትለው ደከመኛ መመኝ ስትለው አትምጭ እያለ የራሱን ህይወት እየመራ አይደለም። ጠይብ ሲቀጥል ደግሞ እሷን ባትፈቅድም እሷን ከመዲያን ቤት አውጥቶ አብሮ ከቤት አድርጎ ለእሷን ቤት ሰርቶ ለዛይን ቤት ሰርቶ የቤት የሚያስፈልጋትን አሟልቶ መያዝ ማግባት ይችላል። ነገር ግን እሱ እንደዛ አይደለም ያደረገው እሷ እዚህ ናት የምሰራው እሷ በምትሰራው ገንዘብ ነው ያቺ ሚስት እያስተዳደረ ያለው። ስለዚህ እስኪ እህቶቼ፣ ይሄ ነገር በናንተ ቢደርስ እንዴት ዝም ትላላችሁ? አያማችሁም? አይደለም? በራሳችሁ ደርሶባችሁ በዚህ ቺሊ ደርሶ አሁን አላመማችሁም? በጣም ነው የሚያምነው። የእውነት ያማል። ምክንያቱም እሷ ሀረብ ቤት እየሰራኝ እሱ ሸሪዓው ፈቅዷል ብሎ ሳይነግራት ወይንም አሟልቶ ማየት ሳይችል ማግባት የለበትም። ሲቀጥል ደግሞ ሳይግባቡ ላላችሁት ደግሞ ሳይግባቡ ሳይሆን ወይንም ስተግባቡ ሳይሆን ሲጀመር እሷ ከመዲያም ቤት ሆና እሱ ሌላ ሚስት ማግባት ምን አስፈለገው ነው ወይንም ኑሮን ለማሻሻል ብላሪል እን እሷ ይወጣችሁ እሷ 5 አመት 6 አመት መታገስ እሱ አቅቶት ነው አልহামዱሊላህ ሁለት ልጅ አለው ልጆቹን እያሳደገ መጠበቁ እሷ ካላቸው ማስተዳደር አቅሙ ካለው ማግባት ይችላል። መውለድ ይችላል። የሁላቸውንም ቤት አሟልቶ ማለት ነው። ሁለታቸውንም በአንድ አይኑ እያየ እንደገና ደግሞ እሷ አልተጠየቀችም። ሲጀመር ፍቃድ ሰጠችም አልሰጠችም፣ አልተጠየቀችም። ስለዚህ ሙስሊም ናት ሙስሊም አይደለም እንዴ ቢያገባ? ስለምንድን እንደዚህ አረገችው? አሳሰረችው። የልጆቹ አባት ማሪ እንደምናምን ብላችኋል። የልጆቹ አባት ቀርቶ ለምን እናት አባቷ አይሆኑም? ምክንያቱም እሷ እዚህ ሀገር እግሯ እስከሚያብጥ እያለቀሰች እየታመመች እሱን እየረዳች ቤት እያስተካከለች ኖራ፣ እሷ እሱ በእሷ ገንዘብ እፎይ ብሎ እየኖራ ይሄ አግባብ አይደለም። ለምን እናት አባት አይሆኑ? የወለዷት አይደለም? እሱ ባዲያ እኮ ቢሄድ ባዲያ ይመጣል አይደለም? ስለዚህ ለምን እርግጠኛ ነኝ፣ ይህም መልስ ይሆናቸዋል ብዬ አስባለሁ። የሰው ልጅ መግባባት አለመግባባት ሳይሆን አስራ ሁለት ዓመት የኖሩት እንግዲህ ፍቅር ሳይኖር አይደለም፣ ፍቅር ኖሮ ተሳስበው ነው አይደለም። ወደዚህ ሀገርም ስትመጣ እሱም ሲመጣ ሲቀጥል እዚህ ሀገር አብረው እየኖሩ ነበረ። ያው ድንገት ተቃላች። ይቃማ ያለለው ሰው ድንገት ይያዛል። ሄዴ እሱ ገጠር ስለ ነበር ሲሰራ የቆየው ያው ሴቶች ብዙ ጊዜ አንያዝም። ስለዚህ እሱ ኢትዮጵያ ሄዴ ማለት ሌላ ሚስት አገባ ነው ለምን ብዙዎቻችሁ ደግሞ የሁሉም ወንድ አንድ አይደለም። እኔ እኮ ሁላቸውንም ወንድ አንድ ናቸው አላልኩም፣ ሁሉም ሴት አንድ ነው አላልኩም ተናግሬያለሁ። ቪዲዮውን እስከ መጨረሻው ያላያችሁት ሊሆን ይችላል፣ ይህን መልስ ወይንም ሀሳብ የሰጣችሁት። ሁሉም ወንድ፣ ሁሉም ሴት አንድ አይደለም። የሁሉም ልብ፣ የሁሉም አስተሳሰብ አንድ አይደለም አይደለም። የተለያየ አባት እናት ያላቸው የአንድ ያንዲ አባት እናት እንኳን አስተሳሰባችን ይለያያል ብዬ ተናግሬያለሁ። ስለዚህ ኢትዮጵያ የሄደም ወንድ በስነ ስርዓት ቤቱን ቀጥ አድርጎ ይዞ ወይንም ልጅ ካለው ልጆቹን እያሳደገ ቤቱን ይዞ አድምቆ አሙቆ ነው የሚጠብቀው ሚስቱን ማለት ነው። ሚስትም ኢትዮጵያ ከሆነች ባሏ እስከሚመጣ ድረስ በስነ ስርዓት ልጆቿና ልጆቿ እና ቤቷን ጠብቃ ነው ይዛ የምጠብቀው። ጠይብ ግን የሁሉም አንድ አይደለም። እሱ ግን እንደዛ አይደለም ያደረገው። ሲቀጥል ደግሞ ቤቱን በስሙ አድርጎ እንዴት ህግ ሰጣት ላላችሁት ህግ የሰጣት የበፊት ወረቀት የላከችለት ብር ቤት አስተካከል ምናምን እያለች የላከችለት ብር ስለነበረ ፋክተራው ደረሰኝ ስለነበረ በዛ መረጃ ነው። ሲቀጥል ደግሞ እሷንም አልጠየቅም አልሰማምም እንደገና በላይቷ ላይ ስለሆነ ህይወት መስርቶ የኖረው ይሄ ግዴታ ሸሪያውም ስለሚፈቅድ በዛ ምክንያት ነው ቤቱን በራሱ በራሷ ያዞረላት ማለት ነው ህግ ስለዚህ ሁላችሁም መልስ ይሆናል ብዬ ያሰብኩትን ዛሬ በድጋሚ መጥቻለሁ ማለት ነው። ሲቀጥል ልጅቱ የእውነት ያኔ ያው ቪዲዮ ላይ ማን ነው እንትን ላይ ስለማትፈልግ ሶሻል ሚዲያ ላይ ስለማትፈልግ እንጂ በአቀርብላችሁ በድምጿ እንዴኔው ብትገባ ደስ ይለኛል። እሷ በስነ ስርዓት ነግራኛለች። መጀመሪያ ብአብረው ተምረዋል፣ ቤተሰብ ቢያገናኛቸውም ይተዋወቃሉ፣ የሀገር ልጅ ናቸው። ስለዚህ እንግዲህ ምንም ማድረግ አይቻልም። የሁሉም ተፈጥሮ የሁሉም አስተሳሰብ ስለሚለያይ ባልጠበቃችሁ መንገድ እንደዚህ አድርጓል ማለት ነው። ያው እሱ ይጎዳል እንጂ እሷ አትጎዳም። እሷ ደግሞ አሁን ልጆቿን ይዛ ከሞቀ ቤቷ ፎይ ብላ እየኖረ እያገኘቻትን እየበላ እየጠጣ ልጆቿ ጋር ደስተኛ ሆና እየኖረ ነው። እንግዲህ ይህንን ይመስላል። ሁላችሁም በዚህ ቪዲዮ ትረዳላችሁ ብዬ አስባለሁ። ላይክ ሼር፣ ሰብስክራይብ ማድረጋችሁን ግን አትዘንጉ። በሌላ ቪዲዮ እስከምመለስ